ከአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት ህዝብ የተሰጠ መግለጫ። የአማራን ህዝብ እንደ ህዝብ እንዲጠፋ ለማድረግ ሲሰሩ የነበሩ አካላት መንግስታዊ ስርዓት መርና ተቋማዊ አሰራርን በመከተል እንደሆነ ይታወቃል። ይህን በመከተል ላለፉት 50 እና 60 ዓመታት በተለያዩ መንግስታት አሰራራቸውን ተከትለው የአማራን ህዝብ ከቀየው ሲያፈናቅሉ፣ ሀብት ንብረቱን ሲያወድሙ፣ በጅምላ ሲያስሩ ደብዛቸውን እንዲጠፋ ሲያደርጉ ከስራ ሲያባረሩ ፖለቲካዊ ክህደት ሲፈጽሙ የአማራን ህዝብ ጥያቄ ሲንቁ ሲገድሉና የህልውና አደጋ ውስጥ እንዲገባ ሲያደርጉ ቆይተዋል። ባሳለፍናቸው ሁለት ዓመታት ጀምሮ ደግሞ በአማራ ህዝብ ላይ ግልጽ የጦርነት አዋጅ በማወጅ ምክንያት የአማራ ፋኖ በተለያዩ አደረጃጀት ውስጥ ሆነን ስንታገል መሰንበታችን ይታወቃል። በመሆኑም የአማራ ፋኖ ወሎ ዕዝ ከተመሰረተ ጀምሮ ተቋማዊ አሰራርን በመከተልና አሰራሩን በማዘመን ጎጥ ሳይለየን አማራዊ ህሳቤን በማንገብ በጠላት ላይ ጀብድ በመስራት ለአማራ ህዝብ ቀርቶ ይህን ስርዓት ለሚጠሉ ኢትዮጵያውያንና ለቀጠናዊ ሀገራት ሁሉ ትልቅ ተስፋ መሆኑን ያስመሰከረበት የታመነ ግዙፍ አደረጃጀት ነው። ስለሆነም ጠላትን ለመከላከልም ሆነ ለማጥቃት ድርጅታዊ ወይም ተቋማዊ አሰራርን ተከትሎ በመርህና በተልዕኮ አሰጣጥ ቅቡልነት ሲኖረው እንደሆነ በመረዳት እዛችን ከዚህ በፊት የነበረውን መዋቅር በማሻሻል ወደፊት የሚሰጠውን ተልዕኮ ለመፈጸም ሁሉም መምሪያዎች የተሰጣቸውን ኃላፊነት እንዲወጡ ይበልጥ ለማጠናከር ያመች ዘንድ የተቋማችን መዋቅር ማሻሻል እንደሚያስፈልግ ታምኖበታል እንደሚታወቀው የአማራ ፋኖ ወሎ እዝ ለጠላት አስፈሪ ለትግሉ ታማኝና ጽኑ ለህዝብ ኃላፊነት የሚሰማው ቀይ መስመሩን አማራነት በማድረግ ከተነጣጣይነት አንድነትና መሰል መርሆችን በማስቀመጥ ሲታገልና ሲያታግል የነበረ በደምና በአጽም የተመሰረተ የህዝብ ተቋም ነው በመሆኑም በቀጣይም እነዚህንና መሰል መርሆቻችንን በማስቀጠል የህዝባችንንና ስቃይ የህዝባችንን ስቃይ እና የአምባገነኖችን እድሜ ለማሳጠር የትግላችንን ግብ ለማሳካት ድርጅታዊ አሰራርን በመከተል ለአንድነትም ሆነ ለአማራ ህዝብ ጥቅም ሲባል መክፈል ያለብንን ዋጋ ለመክፈል ድርጅታችን ያምናል ይሰራልም። በዚህ መሰረት ከዚህ በፊት የአማራ ፋኖ ወሎ እዝ ተብሎ ሲጠራ የነበረው እዛችን ይህን መግለጫ ካወጣበት ቀን ጀምሮ የስም ማሻሻል በማድረጉ የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ ተብሎ እንዲጠራ በሙሉ ድምፅ አጽድቀናል። ስለሆነም እዛችን በውስጡ ባሉት ሶስት ኮሮች ማለትም የቤተ አማራ ኮር፣ የመክት ኮር እና የንጉስ ሚካኤል ኮር እንዲሁም ተወርዋሪ ኮማንዶዎች ሻለቃ በመጨምሮ የአፋሃድ ወሎ ቤተ አማራ ጠቅላይ ግዛት እዝን መዋቅራዊ ማሻሻል በማድረግ የመምሪያ ኃላፊዎችን እንደሚከተሉት ይፋ እናደርጋለን። የአፋዶሎ ቤተ አማራ ጠቅላይ ግዛት እዝ የስራ አስፈጻሚ መዋቅር፣ አንደኛ ዋና አዛዥ አርበኛ ኮሎኔል ፈንታው ሞሐቤ ሁለተኛ ምክትል አዛዥ አርበኛ ተመስገን አለባቸው ሶስተኛ ዘመቻ መምሪያ መቶ አለቃ ክንዱ ደምሴ አራተኛ ወታደራዊ አስተዳደር አርበኛ ኢብራሂም አህመድ አምስተኛ ፋይናንስ ኃላፊ አርበኛ መምህር ኃይሌ ጌትነት እንዲሁም ሌሎች የመምሪያ ኃላፊዎችን በቅርብ ቀን የምንገልጽ መሆኑን እናሳውቃለን። በመጨረሻም የወጣንለትን የትግላችንን ዓላማ ለማሳካት፣ የህዝባችንንም ፍላጎት ለማሟላት፣ ገዳይ ስርዓቱንም ለመደምሰስና ስር ነቀል ለውጥ ለማምጣት የሁላችንም ትብብር ስለሚያስፈልግ የትኛውም የፋኖ አደረጃጀት ውስጥ ያላችሁ በአንዳንድ የሸፍጠኝነት አመራሮች በመለየት በአማራዊ እሳቤና ተቋማዊ አሰራርን ተከትሎ ለአንድነት ለመነጋገር ዝግጁ መሆናችንን እና ጥሪያችንንም በአማራ ህዝብ ስም እያስተላለፍ እንገኛለን። አንድነት ኃይል ነው። ድል አማራ፣ ፋኖ ድል።